ማህደር ዜና የደቡብ አፍሪካ ፕሬዝደንት ሲሪል ራማፎሳ የቡድን ሃያ ጉባኤ ትላንት ትውድ ሲጠናቀቅ ስኬታማ እንደነበር ተሰምተዋቸዋል። ጉባኤው በበርካታ ምክንያቶች ከቀደሙት የተለየ ነበር። በጎርጎሮሳዊው 1999 የተጀምረው የቡድን ሃያ ጉባኤ በአፍሪካ ሲካሄድ የመጀመሪያው ነው። ለዓለም ቀውሶች መፍትሄ ለማፈላለግ በተጀመረው ዓለም አቀፍ ጉባኤ አሜሪካ ሳትሳተፍ ስትቀር ለመጀመሪያ ጊዜ ሆኗል። የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ግን አንዳንዶች በሀገራት መካከል ክፍፍልና ልዩነት ለመፍጠር ቢጥሩም በጉባኤው የጋራ ሰብአዊነታችንን አጠናክረናል ሲሉ የአሜሪካና መሪዋ ዶናልድ ትራምፕ ውሳኔ ያጎደለው እንደሌለ ለመግለጽ ሞክረዋል። ዛሬ ሰኞ ባወጡት መግለጫ በጉባኤው ትብብርና በጎ ፈቃድን አሳድገናል ያሉ ያሉት ራማፎሳ ለደቡብ አፍሪካ ሕዝብ ከሁሉም በላይ የጋራ ግቦች ከልዩነቶቻችን እንደሚበልጡ አረጋግጠናል ሲሉ ስኬታማ እንደነበር ገልጸዋል። ራማፎሳና ሀገራቸው የአፍሪካን እድገትና ልማት የቡድን ሀያ አጀንዳዎች ማዕከል የማድረግ ፍላጎን ነበራቸው። የ21ኛው ክፍለ ዘመን ታላቅ የብልጽግና ድል በአፍሪካ ይገኛል ይህን ድል መጠቀም በአፍሪቃና በቡድን ሀያ እንዲሁም በአፍሪቃና በተቀረው ዓለም መካከል ጠንካራ አጋርነት ይፈልጋል። በጆሐንስ በርግ ከተማ ለሁለት ቀናት የተካሄደው የቡድን ሀያ ጉባኤ ለተበላላጭነት መፍትሄ በማፈላለግና ዘላቂ እድገትን በማበረታታት ፍትሐዊ ዓለም አቀፍ ስርዓት ማበጀት የሚቻልበት ስልት ላይ ያተኮረ ነበር። በጉባኤው ከከባቢ አየር ለውጥ ጋር በተያያዙ ጉዳዮች የተወሰኑ አለመግባባቶች ቢፈጠሩም ደቡብ አፍሪካ ለባለብዙ ወገን ዲፕሎማሲና በሕግጋት ላይ የተመሠረተ ዓለም አቀፍ ስርዓት ባላት ቁርጠኝነት ከፍተኛ ድጋፍ ማሰባሰብ ችላለች። ይህ በቡድን ሀያ ጉባኤ የመሪዎች መግለጫ ላይ በግልጽ ተንጸባርቋል። መግለጫው ከወትሮ አካሄድ

በፕሬዝደንት ሲሪል ራማፎሳ ግፊት በሙሉ ድጋፍ የጸደቀው በጉባኤው መክፈቻ ዕለት ባለፈው ቅዳሜ ነበር። በአጠቃላይ 122 ነጥቦች የያዘው የመሪዎች መግለጫ ለባለ ብዙ ወገን ትብብር አጽንኦት የሰጠ ሲሆን ሁሉን አቀፍ ዕድገትና ዘላቂ ልማትን ለማፋጠን ለአዳጊ ሀገራት የተጠናከረ ድጋፍ እንዲደረግ ጥሪ አቅርቧል። መግለጫው በፍጥነት ተቀባይነት ማግኘቱ ከዩናይትድ ስቴትስ አቋም ጋር በእጅጉ የሚቃረን ሆኗል። ከጉባኤው በፊት በደቡብ አፍሪካ የሚገኘው የአሜሪካ ኤምባሲ ያለ ዩናይትድ ስቴትስ ይሁንታ በስምምነት የሚጸድቅ ማንኛውንም ውሳኔ እንደሚቃወም ለሲሪል ራማፎሳ መንግሥት ገልጾ ነበር። አሜሪካ ጉባኤው አንዳች መልእክት ቢያወጣ እንኳ የሊቀመንበሩ መግለጫ ሊባል እንደሚገባ አሳውቃ ነበር ደቡብ አፍሪካ ግን አሜሪካ በጉባኤው ባለመሳተፍ በሂደቱ ሊኖራት የሚችለውን ድምፅ በማጣቷ አካሄዱን ማዘዝ እንደማትችል መልስ ሰጥታለች የቡድን ሀያ መሪዎች በሱዳን በዴሞክራቲክ ሪፐብሊክ ኮንጎ በእስራኤል በጉልበት በተያዙት የፍልስጤም ግዛቶችና በዩክሬን ፍትኃዊ ሁሉን አቀፍና ዘላቂ ሰላም እንዲወርድ ሌሎች በዓለም ዙሪያ የሚካሄዱ ግጭቶችና ጦርነቶችን ለማብቃት እንሰራለን ሲሉ ቃል ገብተዋል እንደ ያሉ ደሃ ሀገሮችን ላጎበጠው የዕዳ ጫና መፍትሄ ለማፈላለግ የሚደረገው ጥረት በመግለጫው የተካተተ ጉዳይ ነው። በዚህ ዓመት በርካታ በማደግ ላይ የሚገኙ ኢኮኖሚዎች ባለቤት የሆኑ ሀገራት ላይ የበረታው የዕዳ ጫናም የተባበሩት መንግስታት ድርጅት ዘላቂ የልማት ግቦችን ለማሳካት ዋነኛ እንቅፋት እንደሆነ እውቅና ሰጥተናል። መካከለኛና ዝቅተኛ ገቢ ያላቸው ሀገራት የዕዳ ተጋላጭነታቸውን ሲጋፈጡ ቡድን ሀያ ለመደገፍ ቃል ገብቷል። መሪዎቹ የዕዳ ጫናን በመቀነስና የመንግስታትን ኢንቨስትመንት በማሳደግ ፈጣንና አካታች ኢኮኖሚያዊ እድገት መፍጠር እንደሚያስፈልግ በአጽንኦት አሳስበዋል። በከባቢ አየር ለውጥ ምክንያት ከተፈጠሩ ቀውሶች በኋላ የመልሶ ግንባታን ማጠናከር እንደሚያስፈልግ ለዓለም አቀፉ ማህበረሰብ ጥሪ ቀርቧል። የከባቢ አየር ለውጥ ሁሉንም ሀገር ይነካል። ተጽዕኖው ፍትሃዊ ባልሆነ መንገድ በሁሉም ላይ ያርፋል። በዚህም ነው በማደግ ላይ ለሚገኙ ኢኮኖሚዎች የሚሰጠውን ድጋፍ በጥራትና በብዛት ለማሳደግ፣ ባለብዙ ወገን የልማት ባንኮችን ለማጠናከር፣ ፍትሐዊ የኃይል ሽግግር እንዲፈጠር የሚያደርጉ የሀገራት ጥረቶችን ለመደገፍና ከግሉ ዘርፍ ገንዘብ ለማሰባሰብ ወስነናል። ራማፎሳ በተሳታፊዎቹ ዘንድ የጋራ መግለጫውን በተመለከተ ከፍተኛ መግባባት መኖሩን ቀደም ብለው አስታውቀዋል። ይሁንና የፕሬዝደንት ዶናልድ ትራምፕ አጋር የሆኑት የአርጀንቲናው ፕሬዝደንት ሃቪየር ሚሌይ ረቂቁ ከመጽደቁ በፊት ስብሰባውን ረግጠው እንደወጡ የደቡብ አፍሪካ ባለስልጣን ለሬውተርስ ተናግረዋል። የአርጀንቲና ውጭ ጉዳይ ሚኒስትር ፓብሎ ኩይርኖ መግለጫው ለረዥም ጊዜ የቆየውን የመካከለኛው ምስራቅ ግጭት የገለጸበት መንገድ ውስብስብነቱን ከግምት ውስጥ ያስገባ እንዳልሆነ ለሬውተርስ ተናግረዋል ው የከባቢ አየር ለውጥን አሳሳቢነት ለመግለጽ የተጠቀመበት ቋንቋ ታዳሽ የኃይል ምንጮችን ለማጠናከር የቀረበው ጥሪ በዶናልድ ትራምፕ አስተዳደር የሚወደድ አይደለም። ፕሬዝደንቱ የሰው ልጆች እንቅስቃሴ የምድር ሙቀት በአሳሳቢ ፍጥነት እንዲጨምር አድርጓል በሚለው ሳይንሳዊ ትንታኔ አይስማሙም። ባለሥልጣኖቻቸው አስቀድመው እንዲህ አይነት አገላለጽ በመግለጫው እንዳይካተት ግፊት እንደሚያደርጉ አስታውቀው እንደነበር ሬውተርስ ዘግቧል። የመሪዎች መግለጫውን ያለ አሜሪካ ተሳትፎ ከዚህ በፊት እንደሚደረገው ከመዝጊያው ይልቅ በመክፈቻው በፀደቀበት ጉባኤ የጀርመን መርሃይ መንግስት ፍሬድሪሽ ሚየርስ እና የፈረንሳይ ፕሬዚደንት ኤማኑኤል ማክሮን ጨምሮ በርካታ መሪዎች ተገኝተዋል። የሕንድ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የብሪታንያ ዋቻቸው ኪርስ ትራመር፣ የብራዚል ፕሬዚደንት ሉላ ዳ ሲልቫ እና የቱርክ ፕሬዚደንት ረቺፕ ጣይብ ኤርዶጋንን የመሰሉ መሪዎች በአዳራሹ ነበሩ። የቻይናው ፕሬዚደንት ሺጂንፒንግ እና የሩሲያ ዋቻቸው ቭላዲሚር ፑቲን በጉባኤው አልተገኙም። ውዝግብ የፈጠረው ግን በሚቀጥለው ዓመት የጉባኤው ፕሬዚደንት የምትሆነው አሜሪካ አለመገኘ ማግኘቷ ብቻ ሳይሆን ከአዘጋጇ ደቡብ አፍሪካ ጋር የገጠመችው እሰጣ ገባ ጭምር ነበር። ፕሬዚዳንት ዶናልድ ትራምፕ በጉባኤው የማይገኙት በነጭ ደቡብ አፍሪካውያን ላይ ይፈጸማል ባሉት የዘር መድሎ ምክንያት እንደሆነ አስታውቀዋል። በነጭ ደቡብ አፍሪካውያን ላይ የትራምፕ አስተዳደር ይፈጸማል ለሚለው የዘር ማጥፋት እስካሁን ተጨባጭ ማስረጃ ባያቀርብም የራማፎሳ መንግስት ግን ውንጀላውን አስተባብሏል። ትራምፕ ከዚህ በተጨማሪ ንግድና የአካባቢ ጥበቃን ጨምሮ የደቡብ አፍሪካ መንግስት ቅድሚያ የሚሰጣቸው ጉዳዮች ከአሜሪካ ፖሊሲ ጋር ይጋጫል የሚል ሰበብ አቅርበው ነበር። ትራምፕ ሀሳባቸውን ቀይረው ምክትል ፕሬዝደንት ጄር ቫንስን ወደ ጆሐንስበርግ ይልካሉ ቢባልም የኋላ ኋላ ቢሮቸው ዋይት ሃውስ ሐሰት ሲል አስተባብሏል። ዩናይትድ ስቴትስ በጉባኤው እንደማትሳተፍ የተናገሩት የዋይት ሃውስ ቃል አቀባይ ካሮላይን ሌቪት አሜሪካ የኤምባሲዋን ተወካይ የምትልከው አዘጋጅነቱን ለመረከብ ብቻ እንደሆነ ገልጸው ነበር። ዩናይትድ ስቴትስ በደቡብ አፍሪካ በሚደረጉ ይፋ የቡድን ሀያ ውይይቶች አትሳተፍም። የደቡብ አፍሪካው ፕሬዝደንት በዩናይትድ ስቴትስ እና በፕሬዝደንቱ ዶናልድ ትራምፕ ላይ ትንሽ አፋቸውን ሲያሞጠሙጡ ተመልክቻለሁ። ያ ቋንቋ በፕሬዝዳንቱ የሚሆን በቡድናቸው ዘንድ አይወደድም። አምባሳደሩ ወይም በደቡብ አፍሪካ የሚገኘው ኤምባሲ ተወካይ በስብሰባው የሚገኙት ዩናይትድ ስቴትስ በሚቀጥለው አመት የቡድን ሀያ አስተናጋጅ እንደምትሆን ለማረጋገጥ ብቻ ነው። በስብሰባው መጨረሻ ላይ አስተናጋጅነቱን በይፋ ይረከባሉ። የደቡብ አፍሪካው ፕሬዚደንት በሐሰት ቢናገሩም እንኳ በዚያ የተገኙት በይፋዊ ውይይቶች ላይ ለመሳተፍ አይደለም። አሜሪካ ከታሳስ 28 ጀምሮ ተዘዋዋሪ የቡድን ሀያ ፕሬዝደንትነትን ትረከባለች ጉባኤው በጎርጎሮሳዊ 2026 በፍሎሪዳ በሚገኝ የዶናልድ ትራምፕ የጎልፍ መጫወቻ ስፍራ ይካሄዳል ተብሎ ይጠበቃል ይሁንና በጆሃንስበርግ በተካሄደው ጉባኤ የፕሬዝደንትነት ርክክቡ ሳይፈጸም ቀርቷል የደቡብ አፍሪካ ፕሬዝደንት ጽፈት ቤት ቃል አቀባይ ቪንሰንት ማግበኛ ሀገራቸው ኃላፊነቱን ለተራ የኤምባሲ ባለስልጣን ለማስረከብ ፈቃደኛ እንዳልሆነች ተናግረዋል በይፋ አሳውቅናቸዋል። በአደባባይም ተናግረናል። ከዚህ በፊት ተደርጎ አያውቅም፣ አሁንም በደቡብ አፍሪካ አይጀመርም። ፕሬዚዳንት ራማፖሳ የቡድን ሀያ ፕሬዝደንትነትን ለተራ የኤምባሲ ባለሥልጣን አያስረክቡም። በዚህ ሁኔታ ተቀባይነት የማያገኝና የማይፈቀድ የፕሮቶኮል ጥሰት ነው። የቡድን ሀያ ሀገራት መሪዎች የጋራ መግለጫ በሕግ ፊት አስገዳጅ አይደለም። የፕሬዝደንትነት ርክክቡም ቢሆን ተምሳሌታዊ ነው። ከፕሬዝደንት ዶናልድ ትረምፕ ጽሕፈት ቤት ቃል አቀባዮች አንዷ የሆኑት አና ኬሊ ግን ራማፎሳ የቡድን ሀያ ፕሬዝደንትነት ሽግግር ሰላማዊ እንዳይሆን አድርገዋል ሲሉ ከሰዋል። ደቡብ አፍሪካ በርክክቡ ፕሬዝደንት ዶናልድ ትረምፕ ባይገኙ እንኳን በሚኒስትር ደረጃ አሊያም በሚወክሏቸው ከፍተኛ ባለስልጣን በኩል ሊደረግ ይገባል የሚል አቋም ነበራት። ይሁንና በዚህ ሳምንት የሁለቱ ሀገራት ዝቅተኛ ባለስልጣናት ተገናኝተው እርክክቡ ይፈጽማል ተብሎ ይጠበቃል። አሜሪካ ጉባኤውን ለማቃለል ተደጋጋሚ ጥረት ብታደርግም ፕሬዝደንት ሲሪል ራማፎሳን ጨምሮ የደቡብ አፍሪካ ባለስልጣናት ስኬታማ እንደነበር እርግጠኞች ናቸው። የአሜሪካ አካሄድ ከደቡብ አፍሪካ ጋር የገባችበት እሰጥ አገባ ውጤት ብቻ ሳይሆን የፕሬዝደንት ዶናልድ ትራምፕ አስተዳደር በሕግ ላይ የተመሰረተ በሚባለው ዓለም አቀፍ ስርዓት የሚከተለውን አቋም በድጋሚ ያንጸባረቀበት ጭምር ነበር። በጉባኤው የታደሙ መሪዎች በቡድን ሀያ መሪነት ለተጫወተችው ሚና ደቡብ አፍሪካን አመስግነዋል። ራማፎሳን አቅፈው ምስጋናቸውን የገለጹት የፈረንሳይ ፕሬዝደንት ኤማኑኤል ማክሮ ጉባኤው ባለብዙ ወገን የዓለም ስርዓት አሁንም ውጤታማ መሆኑ የታየበት እንደሆነ ቢያምኑም ልዩነቶች መኖራቸውን አልሸሸጉም። የጀርመን መርሃዊ መንግስት ፍሬድሪሽ ሚየርስ በበኩላቸው ዓለም የምታደርገውን የአሰላለፍ ለውጥ በጆሃንስበርግ ዛሬ ሆነ ትናንት በጣም የገረመኝና በጣም ያስደነቀኝ ዓለም በአሁኑ ወቅት ያስተላለፍ ለውጥ እያደረገች እዚህ አዳዲስ ግንኙነቶች እየተፈጠሩና ዩናይትድ ስቴትስ የምትጫወተው ሚና ትንሽ እንደሆነ ማየታችን እንደሆነ መናገር አለብኝ። ከፕሬዚዳንት ራማፎሳ የመዝጊያ ንግግርና ከዚያ ኃላፊነቱን ከማስረከባቸው በስተቀር ማለቴ ነው። በዚህ ብዙ ነገር ተከስቷል። አሜሪካ የተጠቀሰችው ባለፈ ገደም ነው። ነገር ግን የአሜሪካ መንግስት ከዚህ ለመቅረት ያሳለፈው ውሳኔ ጥሩ ነው ብዬ አላስብም። ነገር ግን ይህንን የአሜሪካ መንግስት ራሱ ማወቅ አለበት። በዚህ መገኘታችን ግን ለእኛ ጥሩ ነበር። አሜሪካ ብትቀርም በጉባኤው የተሳተፉ ሀገራት በህዝብ ቁጥር በኢኮኖሚና በንግድ ከፍ ያለ ድርሻ ያላቸው መሆኑን የገለጹት የካናዳው ጠቅላይ ሚኒስትር ማርክ ካርኔ የዓለም ኢኮኖሚ የስበት ማዕከል እየተለወጠ መሆኑን የሚያስታውስ እንደሆነ ተናግረዋል። የዓመቱ የተባበሩት መንግስታት የከባቢ አየር ስብሰባ አስተናጋጅ የነበረችው የብራዚል ፕሬዝደንት ሉላ ዳሲልቫ በበኩላቸው የትራምፕና ሀገራቸው አካሄድ እንግድ አልሆነባቸውም። ፕሬዚዳንት ትራምፕ ይህንን ለብዙ ወራት በተግባር አሳይተዋል። ከዩኔስኮና ከዓለም ንግድ ድርጅት ወጥተዋል። ባለብዙ ወገን የዓለም ስርዓት ወይም መልቲላቴራሊዝም በተግባር ማብቃቱን እየሰበኩ የአንድ ወገን የበላይነትን ለማጠናከር እየሞከሩ ነው። እኔ ግን ባለብዙ ወገን የዓለም ስርዓት እንደሚያሸንፍ አምናለሁ። ደቡብ አፍሪካ በአዘጋጅነቷ ከጋበዘቻቸው መሪዎች መካከል አንዱ የሆኑት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለደሃ ሀገሮች የሚሰጥ የእዳ እፎይታ ወደ ጠቃሚ ኢንቨስትመንት መለወጥ እንዳለበት በአጽንኦት ተናግረዋል። የናሚቢያው ፕሬዝደንት ኔቱምቦ ናንዲ በበኩላቸው በማደግ ላይ የሚገኙ ሀገራት ሲበደሩ የሚከፍሉት ወለድ ፍትሐዊ ሊሆን እንደሚገባ ወትውተዋል። ድሃዎቹ ሀገራት በጉባኤው ለከባቢ አየር ለውጥ ዳፋዎችና ለዕዳ ጉዳይ መፍትሄ የመጠየቃቸውን ያክል በማዕድንና ቴክኖሎጂ ዘርፎች አጋር ለመሆን አለን ያሉትን አቅም ለታዳሚዎቹ ነግረዋቸዋል። የዕዳ ጫና ጉዳይ በሉዋንዳ በተከፈተው የአፍሪካ ሕብረትና የአውሮፓ ሕብረት ጉባኤ መነጋገሪያ ከሚሆኑ ጉዳዮች መካከል ይገኝበታል። በቡድን 20 የጆሃንስበርግ ጉባኤ የታደሙት የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ፎንደር ላይንና የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በሰባተኛው የሁለቱ አህጉራዊ ተቋማት ስብሰባ ተገኝተዋል። ለሁለት ቀናት በሚካሄደው ስብሰባ በሰላም፣ ጸጥታ፣ አስተዳደርና ባለ ብዙ ወገን የዓለም ሥርዓት ረገድ ትብብራቸውን በሚያጠናክሩበት ስልት ላይ ይነጋገራሉ። ለአውሮፓ ሀገራት ዋነኛ ጉዳይ የሆነው ፍልሰት ሌላው የሉዋንዳ አጀንዳ ነው። የአፍሪካ መንግስታት እዳ፣ የከባቢ አየር ለውጥና ዓለም አቀፍ አስተዳደርን በመሳሰሉ ዘርፎች ለሚሿቸው ለውጦች የአውሮፓ ህብረት ቁልፍ የዲፕሎማሲ አጋራቸው ሆኖ ቆይቷል። ህብረቱ ለአፍሪካ ሸቀጦች ዋነኛ ገበያ ከመሆን በተጨማሪ ኢንቨስትመንት፣ የልማት እርዳታና ቴክኖሎጂ የሚያገኙበትም ነው። አውሮፓውያኑ በፊናቸው በዓለም ተፈላጊ የሆኑ ማዕድናትን እጃቸው ከእጃቸው ለማስገባት አይናቸውን እንደ ዴሞክራቲክ ሪፐብሊክ ኮንጎ ያሉ የአፍሪካ ሀገራት ላይ ጥለዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።